አሰላም አለይኩም ወራህመቱላሂ ወበረካቱሁ ደህና ላችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ከኔ ጋር አልሐምዱሊላህ። ዛሬ እንግዲህ በልጄ ባሌ ጋር ተጣልቼ ማለት ነው፣ ተጣልቼ ዛሬ እንግዲህ ልጅቱን ለምን መታሽብኝ በማለት የተጣላ በነገራችን ላይ ያውቃል ቢሆን ግን ከፍቶ ዛሬ ብቻዬን ቁጭ አልኩት። ለምን ልጄን ትመችብኛለች ብሎ እንግዲህ፣ ሴቶች ብዙ ነገር ለፍተን ነው የምናሳድገው ልጆችለ እናቶ ለልጆቻቸው ያለው ፍቅር ያለው እንትንክብካቤ ምናምን ግን ይለያል። ግን በቃ ለምን ልጅን መታሽብኝ ብሎ አሁን እንግዲህ አሁን ቤተሰቦች ጋር ልሄድ በቃ ልጅቱን ጥል የለ ለሱ ጥል የለ ቤተሰቦች ጋር ልሄድ ያልሄድ እያልኩኝ ቁጭ ብያለሁ ማለት ነው። ምክንያቱም አንዳንዴ እንግዲህ በ በእናቶቻችን ኮብላላ እንለዋለን። ዛሬ ልኩ በለላስብ ያለሁ ግን እንደምታወጥ ብቻ ያኔ ምንም ነገር የለም እና አሁን ራሱ ላግኝሽ ራሱ ቢለኝ አሁን አያገኘኝም። ምክንያቱም በጣም ርቄ ነው ያለሁት። ታበላይ እንደምታው ጫካ ምናምን አለ እያው እንግዲህ እቺ የው ጫካው ቢሆን ባህር ዛፉ ላይ ቢሆን ተሰቅል ሊያድራለሁ ብዬ ነው ዛሬ ከቤት የወጣሁት። እንግዲህ ምን ትመክሩኛላችሁ? ቤት ልሄድ ወይስ ተመልሼ ደግሞ ልጄ ጋ ልሄድ የሚለውን ደግሞ እስኪ ከእናንተን ኮመንት ገዝ። ዛሬ ደብሮኛል። ሳሩ ጋር እስኪ መጥቼ እኔን የሚያዝናናኝ ስለሆነ ይሄ ሳር ምናምን እንደዚህ በቃ ሳሮቹ አታክልት ምናምን በቃ እንደዚህ ሳይ በጣም ደስታለሁ። እና እስኪ ብረሳው እንደገና እስኪ ወደ ልጅ ልመለስ ወይስ ደግሞ ቤተሰቦች ጋር ልሄድ? ደግሞ ቤተሰቦች ጋር በህድ ለምን መጣች ነው የሚሉኝ። በነገራችን ላይ አይገድፉኝም። ለምን መጣሽ ልጅ ትንተሽ ነው የሚሉኝ። ግን ቢሆንም ደግሞ እስኪ ጨክኜ ልሄድ በቃ ምናምን ብያስብ ያለሁኝ እና እንደዛና ውድ ቤተሰቦች እስኪ እናንተ እስኪ ከባላችሁ ጋር ተጣልታችሁ ምንድን ነው እናንተ አሁን የምታደርጉት? እስኪ እናንተንም ተሞክሮ ማሳለፍ ነው ወይስ ደግሞ ቤተሰብ ጋር መኸር ነው? እስኪ ንገሩ። ግን ያው ከእናንተ ምን የተሞክሮ ምክር ምናምን ኮመንታቶሪ። በነገራችን ላይ ከእናንተ ብዙ ነገር እንወስድ ያለን ብዙ ነገር ታስተምሩኛላችሁ እና ምን ትመክሩኛላችሁ? እንግዲህ ዛሬ ብቻ ነው እንደምታወስ። እስኪ በዚህም ላሳያችሁ፣ በዚህም ብቻ በቃ ዛሬ ክፍትፍት ብሎኛል። አሁን ደግሞ መሸብኝ። አሁን ቢያንስ አስራ ሁለት ሰዓት ላይ ነው ቪዲዮ አሁን መስራት ያስብላቸው ግን መሽቶብኛል። እስኪ ጎረቤትም ጋር እኔ ደግሞ ጎረቤት ጋር ተጣልቶ ምናምን መሄድን አልገድፈውም ከአርቁ ቤተሰብ ጋር ነው የምገድፈው። ጎረቤት ሂዶ አንዳንዴ ባልና ሚስት የትጣላም ሊሆን ይችላል። ሌላም ሰው ጋር ስትጣሉ ጎረቤት ጋር ወይም ደግሞ ለሌላ ሰው ሚስጥራቸውን ማውራት ማካፈል አይኖርም። ወይም ደግሞ በሚመለከታው ጋር ሂዳችሁ የራሳችሁን ህይወት የሚያስተካክልላችሁን ሰው ከሆነ ችግር የለውም። ተጁ ግን አንዳንዴ እኔም ብቻም ሳይሆን የመጣላትን ብቻ ሳይሆን አንዳንዶቻችን ባሎቻችሁ ጋር ስትጣሉ ማድረግ ያለባችሁ ያው እንግዲህ አንቺ እንትን ብለሽ መከርሽን እንዲያትሉ ግን ለቁም ነገረኛ ሰው ለእናንተ ለሚያስብላችሁ ሰው ብነግሩ ይሻላል። አንዳንዴ ነገሮች ባባሳሉ ግን እንደዛ ከሚሆን እኔ ብቻዬን ቤተሰቦች ጋር ለምን አልሄድም ብዬ አስቤያለሁኝ። ያው እንግዲህ ልጄን ለምን ነካሽብኝ፣ ልጄን አትምችብኝ፣ ልጄን አትክቢኝ ነው እንግዲህ እናቶች ብዙ ነገር ልጅ ስና ልጅ ስናሳድግ ልጆቻችን ይረብሹናል በጣም ስንሰራ፣ ራሱ ስነ ስራ ያሰሩንም ስራ ያስጣጥቡንም እኛው አብረን እንጠብ እኛው አብረን እንስራ ብቻ ብዙ ነገር ያጋጠመና የዛው ስንናደር ልጆቻችንን እንመታለን አይደለም የዛ ወት ደግሞ ለምን ልጅቱን መታሽ ለምን ነው ልጅቱን መታሽ ብሎኝም ልጅቱን ጥሌለት ያው እንግዲህ ወጥቻለሁ ማለት ነው ከቤት እና ምን ትሉኛላችሁ አሁን ደግሞ መሽቶብኛል እና እስኪ ኮመንት ላይ ያስቀምጡልኝ የምትሉኝ ተመለሽ ወይ ሳትመለሽ የሚለውን ማለት ነው እና እንግዲህ እናንተ አስታረቆችም ቤተሰቦችም ኮመንታተሮች ናችሁ እና ቁጭ ብያለሁ በነገራችን ላይ አሁን አንድ እስኪ እንደው ማንም ቤተሰብ ጋር ሊሆን ይችላል። እስኪ ተጣልቶ ከቤት መውጣት እስኪ የማይወድ የምር እንደኔ የሚጨንቀው ካለ እኔ በፊት ታዲግም ቢሆን ቤተሰቦች ጋር ስወጥ ስጣላ ከቤት መውጣት እኔ አልወድም ማለት ነው። እዚህ ጨንቀኛል በቃ እንዴት ብዬ ነው መወጣው? እንዴት ብዬ ነው ምን ያጋጥመኝ ይሆን? ምንድ ነው ምናም ብዬ እኔ ራሱ አረብ ሀገር ራሱ ብዙዎች ጠፍተው የሚሰሯሉ ግን እኔ ራሱ አረብ ቤት ስሰራ አረብ ቤቱ ራሱ ብመታኝም የምጠፋ ሰውና ምህር ሰው አይደለሁም። ግን ዛሬ ላይ ግን እንዴ እንዴ እንዴ በቃ እንዴት ልጅን መታሽቤ ምናምን ብሎ ይለኛል ብዬ ነው። እና ስልክ ምናምን ምና አጠፋፍቻ አለ። ውድ ቤተሰቦች፣ ለማንኛውም አሁን እንግዲህ ልንቀሳቀስ ነው ልጓዝ ነው ማለት ነው። ሰብስክራይብ ላይክ ያረጋችሁ እስኪ አበረታቱኝ እላችኋለሁኝ እናንተም ደግሞ የራሳችሁ እስኪ ባሎቻችሁ ጋር ያው ተጣልታችሁ፣ እንዴት ነው ነገሮችን ማረጋጋት ነው ወይስ ደግሞ በቃ የነገር አንዳንዴ ማሻአላህ፣ ብዙዎቻቸው ቶሎ ብለው ለነገር የማይቸኩሉ መታገስ ትግስት ምናምን ያላቸው ሰዎች አሉ። ግን እኔ እንዴ የኔስ ልጅ ለምን አይደለችም ልጅ አይደለችም ብዬ ነው ዛሬ እንጂ እኔ መጣላት አልወድም፣ አልሐምዱሊላህ። ግን እንዴ የኔስ ልጅ አይደለች እንዴ ምን ብሎ ነው እንደዚህ ብሎ የሚቆጣኝ ምናምን ብዬ ነው እንግዲህ ዛሬ ያው እሱም እየፈለገ ሊሆን ይችላል አሁን እኔ ግን ወጥቻለሁኝ እያርኩ ነው። ቤተሰቦች ጋር ቤተሰቦች ምን ይሉኝ ሆነ አሁን ደግሞ በጣም የተጨነቁት አሁን ደግሞ ህጀ ቤተሰብ በልጅቱ ላይ ተጣላ ባሌ ቢመታሽ ትብሉኝ። ግን እኔ ብትር ምናምን ሰው እንዲመታኛ አልወድምም አልፈቅድምም። ግን ለምን ይናገረኛል ብዬ ነው አሁን ከሱ ጋራ ከቤት የወጣሁትና። እስኪ እናንተስ ልጆቻችሁን ልጆቻችሁን ብትናገሩ ባሎቻችሁ ወይም ደግሞ እናታችሁ ብትናገራችሁ ምን ትላላችሁ? ዝም ነው የምትሉት ወይስ እንደዚህ ከቤት ወጣችሁ ቤተሰብ ጋር ነው የምትታዩ? ስና እናንተም ደግሞ ያላችሁን አስተያየትና ኮመንት አስቀምጡልኝ። ቤተሰብ በየሰብ እንግዲህ አስተባብ ታለኝ አሁን መሄደው ቤት እንላቃላችሁ። በዚህ ላይ እንግዲህ ችግኝ ምን አምና አለ፣ ግን ጅብ እንዳይበላኝ አድርጉልኝ። እኔ በጣም ፈሪ ነኝ። ጅብ በጣም እፈራለሁ። ሲጮህ ራሱ እኔ ቤቱኒ በጣም ነው የምፈራውና እስኪ ጅብስ ማን ነው የሚፈራው? እስኪ ኮመንት ላይ አስቀምጡልኝ። በምሽት ነው አሁን የወጣሁት። እንግዲህ ሁለት ሰዓት ወይም ደግሞ አንድ ሰዓት ተኩል እንግዲህ ቤተሰቦች ጋር ብደርስ ማለት ነው። እንደምታዩት ባህር ዛፍ ጫካ ነው እና የሄዱበት እያያችሁ ልኝ ነው ቤተሰቦች። በጣም ጫካ ነው በነገራችን ላይ እና ያው እንደነገርኳችሁ ቤተሰቦቻችሁ ጋር ብትጣሉ ነው የምታደርጉት ወይስ ደሞ ቤት ውስጥ ነው ውጭ የምትሉት ወይስ እንደኔ ተናዳችሁ በንዴት ሲደብራችሁ ቤተሰብ ጋር ማህር ነው እስኪ

ምንድን ነው የምታደርጉት? መሀር ነው ወይስ ደግሞ ቤት ውስጥ መቀበጥ ነው? አንዳንዴ ቢናገራች ቢናገረንም አንዳንዶቻቸው መሻል የሚችሉ አሉ፣ ግን አንዳንዶች እንትን እየተናገሩን አንችልም። ና እኔ ግን ለምን ልጅቱን መታሽ በቃ ለምን ድን ነው የምመቻት እንዲ አንቺ ልጅቱን ብቻ ያጅ ነው የተባልሽው? ውሀን ብታፈስ ውሀን ብታፈስ ምናሽ ታፈስ በቃ የፈለገችውን ታጥፋ፣ ግን አንቺ ለምን ልጅቱን ነካሽ ብሎ ው ሲልብኝ እንዴ እኔም እኮ እናት እና አባት አለኝ እንዳንተ እንደ ልጅህ እንደምታዝንላት እኮ ያዝኑልኛል ብዬ ነው ማለት ነው። ታዲ አስኮት እና ቤተሰብ የምሄድበትን ቦታ እና ይሄንን ይመስላል በዚህ በዚህ ነው የምሄደው እና እና ተብቻለች ተራ ያረጋች አበረታት ይመስላል እንጂ ግን አለ እኔ ከቤት ወጥቼ ስለማለው የልቤ ትርታ በጣም ጨምሯል። ግን በጣም እኮ ተረጅቻለሁ። ግን የመፍራት እንትኑ አለብን፣ በጣም ነው የምፈራው። ግን እስኪ ዛሬ ልጁን ያዝ እና እሱ ጊደር ማለት ነው። ብዙ ልፋት ተለፍቶብን እኛ እናቶቻችን ሲያሳድጉን ብዙ ለፍተው ብዙ ብዙ ነገር ደክመው እኛ የምናደርገው እስኪ እሱም ደሞ